የዛሬ ጥረትና ትጋቶ የነገ ስኬቶ መነሻ መሰረት ነውና በዋዲያ የቁጠባ ሂሳብ አገልግሎታችን ገንዘብዎን በአደራ በማስቀመጥ ህልሞን ሆኖ ለማድረግ ከእኛ ጋር ጉዞ ይጀምሩ። በታታሪዎች የሚፈጠሩ አዳዲስ እድሎችን ለማጎልበትና ደንበኞቻችንን ውጤታማ ለማድረግ ባንካችን የሚሰጠው የሙዳራባ የኢንቨስትመንት ተቀማጭ ሂሳብ አገልግሎት ለእርሶም ይገባዎታል። ደንበኞቹን ከህልማቸው ጋር ለማገናኘት ባንካችን ከሚሰጣቸው የወዲአ የቁጠባ ሂሳብ አገልግሎት፣ የሞዳረባ የኢንቨስትመንት ተቀማጭ ሂሳብ አገልግሎትና የሙራባ ፋይናንሲንግ አገልግሎት በተጨማሪ እስከ 120 ቀን ለሚቆይ ጊዜ በነፃ የሚሰጥ የብድር አቅርቦት፣ በውጭ ንግድ ላይ ለተሰማሩ ላኪዎች የቅድመ ጭነት ፋይናንሲንግ አገልግሎት በመስጠት ላይ ይገኛል። ይምጡ፣ ሕልሞን ከኛ ጋር ያሳኩ። ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ሀገራችን ኢትዮጵያ በአፍሪካ ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ተገራት አንዷ ስትሆን በአገልግሎት ሴክተር፣ በግብርናና በኢንዱስትሪላይዜሽን የተመራ ትልቅ ለውጥ በማምጣት ላይ ትገኛለች። ከቅርብ ጊዜ ወዲህ የፋይናንሻል አካታችነትና ዓለም አቀፍ ተወዳዳሪነትን ለማሳደግም እየሰራች ነው። ይሁን እንጂ ላለፉት ረዥም ዓመታት ሁሉንም የማህበረሰብ ክፍል አካታች ያደረገ የኢኮኖሚ ስርዓት ባለመኖሩ ህዝበ ሙስሊሙ የሚፈልገውን ከወለድ ነፃ ባንክ አገልግሎት ማግኘት ሳይችል በርካታ ዓመታትን አስቆጥሯል። በዚሁ ረገድ ሰፊው የማህበረሰብ ክፍል አካታች የሆነና ከእሴቱ ጋር የሚስማማ የፋይናንሲንግ አገልግሎት መፍትሄ ሳያገኝ ለብዙ ዓመታት በተለያዩ መንገዶች ጥያቄ ሲያቀርብ ቆይቷል። ይህንኑ ተከትሎ የአገር ውስጥ የኢኮኖሚ ማሻሻዎችና የፋይናንስ ተደራሽነቱን ለማስፋት በኢትዮጵያ ብሔራዊ ባንክ የተዘጋጀ የፋይናንሻል አካታችነት ስትራቴጂም ይፋውነዋል። የፋይናንሻል አካታችነት ስትራቴጂው አንዱ ዓላማ ከሁለት ነጻ ባንክ አገልግሎት ስር የተሟላ ኢስላሚክ ባንኪንግን ማስተዋወቅ ነበር። ሂጅራ ባንክም በሥነ ምግባር የታነጹ ሸርአዊ የፋይናንስ መፍትሄዎ ሰዎችን ለደንበኞቹ በማቅረብ ፈር ቀዳጅ ከሆኑ ባንኮች አንዱ ነበር። በማህበረሰቡ ጥያቄ መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ መስጠታቸውን ተከትሎ የኢትዮጵያ ብሔራዊ ባንክ ባስቀመጠው አቅጣጫ ሂጅራ ባንክን ከወለድ ነጻ የባንክ አገልግሎት ማግኘት ላልቻለ ማህበረሰብ የሚመጥነውን ተቋም ለማመስረት የአገልግሎት ፍቃድ አገኘ። ይሁን እንጂ በአመሰራረት ሂደቱ ላይ በርካታ ፈታኝ ሁኔታዎችና መሰናግሎችን ያለፈ ሲሆን የነበረውን የአመሰራረት ሂደት በሂጅራ ባንክ ኤክስኪዩቲቭ ዳይሬክተር ኮርፖሬት ኢንቨስትመንት ፓርትነርሽፕ የሆኑት አቶ ጅብሪል ኡስማን በዚህ መልኩ ያብራራሉ። ዛሬ ታሪክ ለመናገር በቅተናል። አልሐምዱሊላህ። ባንክ የመሰረትንበት ጊዜ በጣም ከባዱ ሰዓት ነው። በጣም ከባድ ሰዓት። ያን ከብዙ አንጻር ነው፤ ከፖለቲካል አሪናው አንጻር፣ ከኢኮኖሚክ ሪፎርሙ አንጻር፣ ከኑሮ ውድነቱ፣ ከምኑ ከምኑ አንጻር። ይህን ሁሉ ፈተና ከፊታችን ተደቅነው ነው የመጣ ነው ማለት ነው። ከዛ ውጪ ተቋማዊ አደረጃጀቱን በምናይበት ሰዓት ብሔራዊ ባንክ ውስጥ ስለዚህ ሴክተር እውቀቱ ያለው ይህን የሚከታተል በመዋቅር ደረጃ ያልተደራጀበት፣ ስለዚህ ይህ ሁሉ ፈተና አለ። ከማህበረሰቡ አንጻር ያለው ንቃተ ህሊናው፣ ለፋይናንሻል ሴክተሩ በጣም ሩቅ ነው። እንደ ሀገር ስናይ ልምድ የለም። ይሄ ኢንዱስትሪ እንደ ዓለም ያለው ኤክስፒሪየንስ ቢያንስ የ67 ዓመት ነው። 1960 ዎቹ አካባቢ ነው የተጀመረው። ኢስላሚክ ዲቨሎፕመንት ባንክ ስና 1975 ነው እና ዱባይ ኢስላሚክ ባንክ እንዲህ እየተባለ ነው። እኛ ከዛ በኋላ ነው ይሄ ጉዳይ የመጣ ማለት ነው። አይፍ ኮንቬንሽናል ባንኮችም ለዚህ ያስቀመጡት ትልቅ ልምድ የለም። ሞር በወዲያው አካባቢ ነው እኛ መምጫ አካባቢ ላይ ነው ወደ ፋይናንሲንጉ በሙራ ባሃ የገቡት። ስለዚህ ያላደገ ልምድ የሌለበት አካባቢ ነው ማለት ነው። ሁለተኛ የገንዘብ ለውጥ ተደርጓል። ኖቱ ሲቀየር ሰው ከቤቱ ያለውን ገንዘብ ሁሉ ወደ ባንክ አምጥቷል። ባንኮቹ ደግሞ ያን ሰው ሁሉ አካውንት አስከፍቶ ብሩን ተረክበዋል። እናወጣለን ሲል ደግሞ ከ50 ሺህ ብር በላይ አታወጡም የሚባልበት ጊዜ ነበር። ስለዚህ እኛ ባንክ ስንመሰርት ሰው ገንዘብ ሊያወጣ የሚችልበት እድል ቢኖር ከነበሩት ባንኮች ነው። ትልቅ ፈተና በፊት ባንክ የሚመሰረት የነበረው በመቶ 50 ሚሊዮን የተከፈለ ካፒታል ነው። እኛ ስንመጣ ደግሞ 500 ሚሊዮን ሆኗል። ይህም ሌላ ነገር ነው። ስለዚህ ይህም ማህበረሰብ አሳምኖ መሄዱ ላይ በጣም ከባድ ነበር። ግን እኛ የተጠቀምነው ምንድን ነው? አንድ የምንሰርቶ ባንክ ራሱ ምን አይነት ባንክ ነው የሚለው ነገር ዛሬ ሂጅራን ወደ ሳካ ጉዞ እየወሰደው ያለው የእኛ ቢዝነስ ፊሎሶፊ ፊሎሶፊካል አፕሮቻችን ነው። ኦፕሬሽናል ስትራቴጂ በመከተል የነገን ጉዳይ በማየት ይሄ ባንክ ዛሬ እድሉ ስለተሰጠ መመስረት ብቻ ሳይሆን ነገ እንዴት ዘላቂ ባንክ ሊሆን ይችላል የሚለውን ነገር በደንብ ማየታችን ዛሬ ሂጅራ ከየትኛውም ባንክ ከየትኛውም ባንክ የተለየ አፕሮች የተከተለ የተለየ ቢዝነስ ፊሎሶፊ ያለው ብቸኛ ኢትዮጵያ ውስጥ ያለ ባንክ ነው ብለን ማረጋገጥ እንችላለን። ሂጅራ ነገ በዘላቂ ሁኔታ ኢትዮጵያ ውስጥ መቀጠል የሚችለው ሁሉን አቃፊ ሲሆን ፋይናንሻል ኢንክሉዥንም የሚያሳካበት የሶሻሊ ኢንቫይሮንመንታሊ ለሁሉ ነገር ፍሬንድ ሊሆኑ መሄድ የሚችልበት ብለን ስላሰብን ፕሮሞተሮችንም ከዛ አንጻር ከየሪጅኑ ስለወሰድን ባጭር ጊዜው ስድስት ወር ተኩል ውስጥ ሼሩን ሽጠኝ ጨርሰናል ማለት ነው። ይሄ እነዛን ቻሌንጆች ከፊታችን ያሉ ቻሌንጆች በቀላሉ እንድንወጣው አድርጎናል ማለት ነው፣ አድርጎናል። ስለዚህ ከዛ በኋላ ወደ ምስረታው ስንሄድ የእኛ ፊሎሶፊ ከባድ ኮምፕሌክስ ፊሎሶፊ ነው። ይሄ ማለት ባንክ ኦፍ ዳይቨርሲቲ ባንክ ኦፍ ሆል ኔሽን የሚለውን ይህን አስጨብጠ ለመሄድ ደግሞ መሬት ላይ ማሳየት አለበት። ይህን በአራት አምስት ስቴፖች ለማሳየት ይችለናል። አንደኛው ዳይቨርሲፋይድ የሆነ ፕሮሞተር ከሁሉም አካባቢ በማካተት ያነሳክተናል። ይህ ዳይቨርሲፋይድ የሆነ ፕሮሞተር ዳይቨርሲፋይድ የሆነ የአክሲዮን ባለቤት እንዲያመጣ አድርገናል። ሂጅራ ዛሬ 15681 ሼርሆልደር አለው። ይሄ ከሁሉም ሀገር ውስጥ ስናይ ከታችኛው ማህበረሰብ ክፍል እስከ ላይኛው ጂኦግራፊካሊ ስናይ ከሁሉ ዳያስፖራን በምናይበት ሰዓት ዳያስፖራ የተካተተበት ነው ይሄ። ስለዚህ ዳይቨርሲፋይድ የሆነ ሼርሆልደር አምጥተናል። ሶስተኛው ስቴፕ ለዳይቨርሲፋይድ የሆነ ሼርሆልደር ደግሞ ዳይቨርሲፋይድ የሆነ ቦርድ ሜምበር ያስፈልገዋል። ለምን? ለሱ ጠበቃ ሊሆንለት። ይህን ዳይቨርሲፋይድ የሆነ ቦርድ ያለው ባንክ ብቸኛ ባንክ ሂጅራ ነው ብለን ማለት እንችላለን። አራተኛ ላይ ዳይቨርሲፋይድ የሆነ ማኔጅመንት ሊኖረው ይገባል። ዛሬ ሂጅራ የሆነ ቦታ ሲሄድ፣ ለዛ አካባቢ የሚሆን ቋንቋው የሚያወራ ሊረዳው የሚችል ነው ያደረግ ነው። ቅርንጫፍ ስንከፍት የኢትዮጵያ 70 ፐርሰንት ኢኮኖሚ አዲስ አበባ ነው፣ ግን ከዛ ወጥተን ነው እኛ ብዙ ቅርንጫፍ ስንከፍት የነበረው ክፍለ ሀገር ላይ ነው። ለምን ይህን ዳይቨርሲፋይድ የሆነ የአክሰሲቢሊቲ ኢሹን አድሬስ ለማድረግ ነው ጣሪ አዲስ አበባ ላይ ተመልሰን ብዙ ቅርንጫፍ እየከፈትን ያለነው። ሂጅራ የሌለበት ክልል የለም፣ በአሁኑ ሰዓት በምናይበት ሰዓት ማለት ነው። ስለዚህ እነዚህ ቻሌንጆችን እንደዚሁ እየተወጣን ዛሬ በሶስት ዓመት ውስጥ ሌሎች ባንኮች በስምንት ዓመት በዘጠኝ ዓመት ሲደርሱበት የነበረውን እምርታ እኛ አንድ ዓመት ከስምንት ወር ውስጥ አምጥተናል። የመጀመሪያ ባንክ ፕሮፊታብል በሆነው ኢትዮጵያ ውስጥ የመጀመሪያ ባንክ በዚህ አጭር ጊዜ ውስጥ ወደ ትርፍ የተሻገረ ባንክ ቢኖር ሂጅራ ባንክ ነው። ፍሮም ዘ ቢግኒንግ ኦፍ ኦፕሬሽን ዴይ ዋን ሁለት ነገር እናስባለን ማለት ነው። ዘ ፕሮፊታብሊቲ ኢሹ፣ ዘ ካፒታል ኢንክሪመንት ኢሹ ዊች ኢዝ የሬጉላቶሪ ኢሹ ለዛው ማለት ነው። ይህን ሁሉ አቻችለን በዚህ ሁኔታ ዛሬ ወደ አራተኛ ዓመት ማገባደዱ እየሄድን ያለነው ስለዚህ በዚህ ሁሉ ቻሌንጅ ውስጥ ኤ ባንክ ትርፋማ ሆኖ አድርጎ ሰፍቶ እየሄደ ነው ማለት ነው። ባንኩ ባለፉት ጥቂት ዓመታት ውስጥ ብቻ በርካታ ስኬቶችን ያስመዘገበ ሲሆን በተለይም ተደራሽነቱን ይበልጥ በማስፋት ከ120 በላይ ቅርንጫፎችን በመክፈት ለአገልግሎት ክፍት አድርጓል። ሂጅራ ባንክ አካታችነትን መሠረት ያደረገ ተቋም በመሆኑ በመላ ሀገራችን ክልሎች ቅርንጫፎች ሲኖሩት ከ15000 በላይ የአክሲዮን ባለቤቶች፣ ከ850000 በላይ ቋሚ ደንበኞች፣ ከ270000 በላይ የሞባይል ባንኪንግ ተጠቃሚዎች፣ ከ560000 በላይ የአልፔ ዋሌት ተጠቃሚዎችና ከ85 ቢሊዮን ብር በላይ ተቀማጭ ገንዘብ ማስመዝገብ ችሏል። በአሁኑ ወቅት ባንኩ ያለበትን አቋም የሂጅራ ባንክ ፕሬዚዳንት የሆኑት አቶ ዳዊት ቀኖ እንዲህ ያብራራሉ። ኢትዮጵያ ባንኪንግ ኢንዱስትሪ ውስጥ ጥሩ ተወዳዳሪ ባንክ መሆን ችሏል። በርካታ ቅርንጫፎች፣ ፋይናንሻል ፖዚሽኑንም ካየን የአሴቱ የካፒታሉ እድገት ከሶስት እጥፍ በላይ ነው። ባለፉት ሶስት ዓመታት ያከናወነውና የደንበኞቹ ብዛት የአገልግሎቱ አይነት በሀገር ውስጥም በዓለም አቀፍም ደረጃ ከፍተኛ ደረጃ ላይ ደርሰዋል። ትልቁ ኮሚትመንቱ የባለ አክሲዮኖቹ ነው። በወቅቱ ሲቋቋም የዛሬ ሶስት ዓመት ተኩል በፊት ከግማሽ ቢሊዮን ብር በላይ ካፒታል የብሔራዊ ባንክ ሪኳየርመንት ነበር። ይህን ሀብት ወደ ዘጠኝ ሺህ በላይ ባለ አክሲዮኖች አክሲዮን ገዝተው ያቋቋሙት ባንክ ነው። ባለ አክሲዮኖች ቁጥራቸውም እየጨመረ ነው የመጣው። ምክንያቱም ፍላጎታቸው ባንካቸው የበለጠ ተወዳዳሪ ሆኖ አድጎ የአለም አቀፍ ተወዳዳሪም እንዲሆን ጭምር ስለሆነና ባለ አክሲዮኖቹ፣ የቦርድ አባላት፣ ሰራተኞች ከዛ ቀጥሎ ደግሞ በጠንካራ ኮሚትመንት ስራውን እያከናወነ ያለው ወደ መቶ ሀያ የሚጠጋ ቅርንጫፍ ውስጥ ከዋናው መስሪያ ቤት ጨምሮ ከአንድ ሺ በላይ ፕሮፌሽናል ሰራተኞች አሉት። ሂጅራ በአሁኑ ሰዓት የዚህ ኮሚትመንት ነው እንግዲህ። ስቴክሆልደሮቹ ኮሚትመንት በጣም ትልቅ ነው። ማናጅመንቱ እንደዚሁ ደግሞ የሚመለከታቸው የስራ ዘርፎች በሙሉ ትልቅ አስተዋጽኦና ውጤታማነት እየታየ ስለመጣ ነው። ከዚህ በተጨማሪ ደግሞ ደንበኞቻችን እምነት ጥለብን ትረስት ፈጥረው ከሂጅራ ባንክ ጋር በርካታ ስራዎችን በሚፈልጉት መልኩ ባንኩም አገልግሎት እያቀረበ አገልግሎት እየሰጠ ነው ያለው። ዋናው ትልቁ ነገር አንተም ቅድም እንደጠቀስከው ትረስት ነው። ስለዚህ ትረስት ፈጥረው አማናው ኖሮ ከባንኩ ጋር እየሰሩ ያሉ በርካታ ደንበኞች አሉት ባንኩ። አሁን ቁጥሩ በጣም ከፍ እያለ ነው። ወደ አንድ ሚሊዮን እየተጠጋ ነው የደንበኞቻችን ቁጥርና በመላው ኢትዮጵያ በሁሉም ሪጅኖች ቅርንጫፎቻችን ተሰራጭተው ነው ያሉት። ሁሉም ቅርንጫፎቻችን በቅርበት ያሉ ደንበኞቻቸውን እያስተናገዱን ያሉት ደንበኞቻችንም እኛ ላይ እምነት ጥለው ለሚፈልጉት የባንክ አገልግሎት ከባንካችን ጋር በቅርበት በመተማመን በመስራታቸው ነው ወደዚህ ውጤት የመጣ ነው። እንግዲህ ስንጀምር ስትራቴጂ ቀርጸን፣ የአምስት ዓመት ስትራቴጂ አስቀምጠን፣ ኦብጀክቲቮቻችንን አስቀምጠን ነው እቅዶቻችንን አስቀምጠን የተነሳ ነው። ስትራቴጂያችን ላይ በዋናነት ያስቀመጥ ነው ቱ ቢ የፕሪሚየር ፓርትነር ኢን ኢቲካል ባንኪንግ ይላል በእንግሊዝኛው ሲነበብ። እንግዲህ አበዳሪ ወይ ገንዘብ አስቀማጭ ብቻ አይደለንም መሆን የምንፈልገው እየሰራንም ያለ ነው። አጋር ከደንበኞቻችን ጋር አጋር ሆነ መቀጠል ነው የምንፈልገው ጠንካራ አጋር፣ የሚተማመኑበት አጋር ሆነ መቀጠል ነው የምንፈልገው። ስትራቴጂ ፒላሮችም አሉን። ቴክኖሎጂ ላይ በሰፊው አተኩረን እየሰራን ነው፣ ዲጂታላይዜሽን ላይ ዘመኑ ያፈራቸውን ቴክኖሎጂዎች በፍጥነት ወደ ተግባር የማዋልና ይህንን ለደንበኞቻችን ሰርቪስ ኤክሰለንስ ላይ ትልቅ ጠቀሜታ እንዲኖረው አድርገን እየሰራን ነው። ከዛ በተጨማሪ ደግሞ ኢቲካል ሰስተነብል ቢዝነስ ግሮዝ እንዲኖረን በርካታ መሰረታዊ ስራዎችን ከሁሉም አንጻር አስበንበት እየሰራ ያለ ነው። የደንበኞች አገልግሎታችን በደንበኛው ፍላጎት ላይ መሰረት ያደረገ ፍላጎታቸውን ዲማንዳቸውን መሰረት ያደረገ የአገልግሎት አቅርቦት እንዲኖረን አተኩረን መነሻችን የደንበኛው ፍላጎት እንዲሆን አድርገን እየሰራን ነው። ከዚህ አንጻር የሰራተኞቻችንን ክህሎት በዚህ ደረጃ ውጤታማ ስራ መስራት የሚያስችለን ደረጃ ላይ እንዲመጡ በርካታ የካፓሲቲ ቢልዲንግ ስራዎች የዴቨሎፕመንታል ስራዎችን አተኩረን እየሰራን ነው። ስለዚህ ከሁሉም ከመላው ሰራተኛዎቻችን ጋር እስካሁን ለመጣውም ውጤት በዚህ አጋጣሚ ቴንክዩ እያልኩኝ፣ ስቴክሆልደሮቻችንም ደንበኞቻችንም እንደዚሁ እያመሰገንኩኝ ለወደፊት ባንኩ የኢኮኖሚ አጋራችሁ ሆኖ ይቀጥላል። ሰራተኞቻችን በትህትናና በቅልጥፍና አገልግሎት ወደሚሰጡበት ደረጃ አድርሰናል። ስለዚህ ይሄን ይዘን እያሳደግን እናስቀጥላለን የሚል ዓለማችን ወደ ዲጂታል እየተሸጋገረች በመሆኑ የተሳለጠና ዘመኑን የዋጀ በቴክኖሎጂ የታገዘ አገልግሎት ለሕብረተሰባችን ለማቅረብ ሂጅራ ባንክ ሰፊ ስራዎችን ሲሰራ ቆይቷል። ከምስረታው ጀምሮ በባህሬን መቀመጫውን ያደረገው ከአዮፊ ዓለም አቀፍ ኢስላሚክ ፋይናንስ ተቋማት የሂሳብ አያያዝና ኦዲት ድርጅት ተብሎ ከሚጠራ ዓለም አቀፍ ተቋም የተረጋገጠ አይማል የተሰኘ የባንኪንግ መተግበሪያ ሲስተም ለመጀመሪያ ጊዜ በመጠቀም ሙሉ ለሙሉ ከወለድ ነጻና ሸሪአን ያማከለ የባንክ አገልግሎት መስጠት ጀመረ የመጀመሪያው ባንክ ነው። በተጨማሪም ባንኩ ለአጠቃቀም ምቹ የሆነና ከጊዜው ጋር መራመድ የሚችል ኦምኒፕላስ የሞባይል መተግበሪያን ይፋ አደረገ። በመቀጠልም ተደራሽነቱን ይበልጥ በማዘመን በሀገራችን የመጀመሪያ የሆነውን የፋይናንሲንግ አገልግሎት መጠቀም የሚያስችል ሀላል ፔ የሞባይል ዋሌትና ኢ ሙራባሃ ፋይናንሲንግ ፕላትፎርም አስታውቋል። ከዲጂታል ባንኪንግ ጋር አያይዞ ያለውን እንቅስቃሴ በሂጅራ ባንክ ኢንፎርሜሽን ቴክኖሎጂ ምክትል ፕሬዝዳንት የሆኑት አቶ ሐሰን መሐመድ እንዲህ በማለት ይገልጻሉ። ሂጅራ አንድም በቅርብ የመጣ ባንክ ከመሆኑ አንፃር ይህ ነገር ቀድሞ ከግምት አስገብቶ ዲጂታላይዜሽን ላይ ትልቅ ፎከስ የሰጠበት ሁኔታ አለ። ሂጅራ ባንክ ሶስት መሰረታዊ ፒላሮች አሉት። ስትራቴጂ ያስቀመጠው ላይ ስትራቴጂክ ፒላር የምንለው አንዱ ያው የሰስቴይናብሊቲ ጉዳይ ነው። ሁለተኛው ፒላር ዲጂታላይዜሽን ነው። በሶስተኛው ደግሞ የኦፕሬሽናል ኤክሰለንስ ነው። እና ይሄ በስትራቴጂክ ፒላር ደረጃ ከፍተኛ ቦታ የተሰጠው ዳይናሚዝሙን ታሳቢ በማድረግ ነው። እና ከዛ አንጻር እኛ በጣም ቀድመን ነው ከውጥኑ ነው ዲጂታላይዜሽን ላይ የተዘጋጀ ነው። ይህም ምንድ ነው? አንድም እንዳልከው ፉሊ ሸሪአ ኮምፕሊያንት የሆነ ባንክ ነው። ባንክ ሲባል በአሁኑ ሰዓት ኮር ባንኪንግ ሲስተም ሳይኖረው ምንም መስራት አይችልም። ኮር ባንኪንግ ሲስተም በእኛ ሀገር የተለመደው አብዛኞቹ ኖን ሸሪአ ኮምፕሊያንት የሆነውን የኮንቬንሽናል አገልግሎት መስጠት ነው። ለዛ ደግሞ በጣም ታዋቂ የሆኑ ሲስተሞች አሉ። እንደ ቲ24 የምንለው የቴሜኖስ ፍሌክስ ኪዩብ፣ የኦራክል ሚልጊያንት፣ ትልልቅ ካምፓኒዎች ናቸው። ሶሉሽኑም ይታወቃል። ግን ያንን አምጥተህ እዚህ ልጠቀም ብትል አይሆንም። ስለዚህ ምንድን ነው ያደረግ ነው ገና ባንኩ ስራ ከመጀመሩ በፊት ለዚህ የሚሆነውን ሲስተም መምረጥ ግድለው ነበር ማለት ነው። ስለዚህ በዓለም አቀፍ ደረጃ ይህንን የፉልፍሊጅድ ኢስላሚክ ባንኪንግ ነው የሚሉት፣ በሌላው ዓለም እኛ ጋር ኢንተርስት ፍሪ ይባላል። እሱ ጋር ራሱ የሆነ አለ ማጥራት ያለብን ነገር። ዞሮ ዞሮ ግን ይህንን የሸሪአ ፕሪንሲፕልን ታሳቢ አድርጎ ለሚሰራ ባንክ ፊት የሚያደርግ የኮር ባንኪንግ ሲስተም ምንድን ነው? ለዚህ ስታንዳርዳይዜሽን ተቋም አለው አይኦፊ የሚባል አካውንቲንግ አንድ ኦዲቲንግ ኦርጋናይዜሽን ፎር ኢስላሚክ ኢኮኖሚክስ የሚባል ባህሬን ያለ ተቋም ነው። ይህ ተቋም በየአመቱ ነው ሰርቲፋይ የሚያደርገው ተቋማትን፣ ማለት ኮር ባንኪንግ ሲስተሙ ሶፍትዌር ራሱ ሰርቲፋይ ያደርጋል። ስለዚህ በዛ ሰርቲፋይድ የሆነ ሲስተም ከብዙ ልፋት በኋላ በአለም ላይ እውቅ የሆነ የአይማል ኮር ባንኪንግ ሲስተም ነው ይዘን የመጣ ነው ማለት ነው። ይህ ሲስተም በአለም ከመቶ ሰባ ሁለት በላይ ባንኮች እየተጠቀሙት ነው ያለው። ሶ ይህንን ሲስተም ወደ ኢትዮጵያ በማምጣት ኢንትሮዱስ በማድረግ ሂጅራ ፓዮኒር ነው፣ ቀዳሚ ነው፣ በጣም ቀዳሚ ነው። ምክንያቱም ከኛ በኋላውም ሌሎቹ አዳብት እያደረጉት ነው። ራሚስ ባንክ አሁን እየተጠቀመበት ነው። ሌሎችም እነ አቢሲኒያም አሁን ሲቢኢም ወደዛ ፕሮሰስ ላይ ያሉበት ሁኔታ አለ። ይሄ ዲጂታላይዜሽን ታሳቢ ከማድረግ ነው። ይሄ ሲስተም ሁሉንም የሸሪያ ኮምፕሊያንት ፕሮዳክቶች ዘካን ጨምሮ የዘካ ካልኩሌሽንን ሌሎችን ጨምሮ በጣም ትልቅ ሞጁሎች አሉት ራሳቸውን የቻሉ ኢንቴግሬትድ የሆኑ ግን ደግሞ ዴዲኬትድ ሆነው ለዛ የሚሰሩ ናቸው። ሶ ኤቭሪ ዬር ሰርቲፋይ ይደረጋል ይሄ ሲስተም። የ2024ም ሰርቲፋይ ተደርጓል። የ2025ም ኦልሞስት እያለቀ ነው ያለው ማለት ነው። እና ከዛ ውጪ ያው ምናልባት ቆየት ያሉ የዲጂታል ኢንተርቬንሽኖች አሉ ባንኪንግ ላይ የምናውቃቸው። ለምሳሌ ካርድ ባንኪንግ እኛ ኢሚዲየትሊ ነው እሱንም ዲፕሎ እያደረግ ነው። ሂጅራ ደንበኞቹ የትኞቹም የኤቲኤም ማሽኖች ላይ የትኞቹም የፖስ ማሽኖች ላይ ካርዳቸውን ይዘው መጠቀም ይችላሉ። ሂጅራ በራሱ አሁንም ትልቅ ፈርቀዳጅ እንደሆነ ነው እኛ ፊልም የምናደርገው። ምክንያቱም ዩኒፋይድ የሆነ ኦምኒ ፕላስ የተባለ ሞባይል ባንኪንግ ሲስተም ተግብረን ኦሬዲ ደንበኞቻችን በደስታ እየተጠቀሙት ያለ ሲስተም ነው። ይህ ሲስተም ልዩ የሚያደርገው ምንድን ነው? ቻነሉን ለምሳሌ ዩኤስኤስዲ የምንለው አለ። ዩኤስኤስዲ ፕላትፎርሙ ለብቻ የሞባይል የአፕሊኬሽኑ ለብቻ የኢንተርኔት ባንኪንጉ ለብቻ አይደለም፣ ሁሉም ኦል ኢንቴግሬትድ ናቸው። አንድ ፕላትፎርም ላይ ነው የሚሮጡት። ስለዚህ አንተ ለዩኤስኤስዲ የሆነ ፓስወርድ ወይም ፒን፣ ለሞባይል ባንኪንጉ ሌላ ፒን፣ ለኢንተርኔቱ እንደዛ አይደለም። ኦፍኮርስ ሴኩሪቲ ማተርስ። ስለዚህ ለዛ ሶፈስቲኬትድ በሆነ መልኩ ተገቢውን የሴኪሪቲ ጥንቃቄ ሰርቲፊኬሽን አግኝተን ነው ሲስተሞቻችን ዲፕሎይ የምናደርገው። መልቲፋክተር ኦቴንቲኬሽን ሰፖርት የሚያደርጉ ናቸው። ፎርዛት ማተር በኢንሳም ኤቭሪ ሲክስ መንስ ሰርቲፋይ እየተደረጉ ነው ያለው። ኦምኒ ፕላስ አሁን ለሁለተኛ ዙር ኦሬዲ ሰርቲፋይድ ሆኗል። ስለዚህ እነዚህ በመጠቀም ደንበኞቻችን የሚፈልጉትን አማውንት በደንብ ትራንዛክት ማድረግ ይችላሉ ማለት ነው። ህብረተሰቡ ስለ እስላማዊ ባንክ አገልግሎት ያለውን ግንዛቤ ይበልጥ ለማጎልበት ብዙ ስራዎች በባንኩ ሲሰሩ ቆይቷል። በተለይም የሃይማኖት አባቶች ስለ እስላማዊ ባንክ አሰራርና የፋይናንስ ሂደት በቂ ግንዛቤ እንደኖራቸው በዓለም አቀፍ ደረጃ የአይሁፍ የዓለም አቀፍ ኢስላሚክ ፋይናንስ ተቋማት የሂሳብ አያያዝና ኦዲት ድርጅት አባል በሆነው በፕሮፌሰር ዶክተር ፈጥኖ ሙራድ ለሶስት ተከታታይ ዙር ከሀገራችን ከተለያዩ ክልሎች ለተውጣጡ ዑለማዎች ስልጠና ስሰጥ ቆይተዋል። በተለይም አ ፕሮጀክት በመቅረጽ ህብረተሰባችን ስለ ፋይናንስ ሂደት እውቀት እንዲኖረው ከተለያዩ በሀገራችን ከሚገኙ ከፍተኛ የትምህርት ተቋማት ጋር የመግባቢያ ፊርማና የስልጠና መርሃ ግብሮችን አከናውነዋል። እንዲሁም ስራ ፈጣሪ ወጣቶችን የሚያበረታታ ስራራ ዋርድ የተሰኘ እስከ 3 ሚሊዮን ነጻ የፋይናንሲንግ ሽልማት የሚያስገኝ ውድድር አዘጋጅቷል። ግንዛቤ በማስጨበጥ ዙሪያ እየተሰሩ ያሉትን ስራዎች በሂጅራ ባንክ ስትራቴጂ ና ማርኬቲንግ ሲኒየር ዳይሬክተር የሆኑት አቶ ጅሬንሺዝ በዚህ መልኩ ያብራራሉ። ሀገራችን በአሁኑ ሰዓት ሰፊ ሪፎርም ላይ ናት ብዬ አስባለሁ። ስፔሻሊ በኢኮኖሚ ረገድ ከዚህ አንጻር ሆም ግሮን ኢኮኖሚክ ሪፎርም በሀገራችን ደረጃ ሆም ግሮን ኢኮኖሚክ ሪፎርም ለሁለተኛ ጊዜ በጣም ትኩረት የሚፈልጉ ሴክተሮች ተለይቶ ሰፊ ስራ እየተሰራ ይገኛል። ከዚህ ውስጥ አንዱ የፋይናንሻል ኢንክሉዥን ጉዳይ ነው። የፋይናንሻል ኢንክሉዥን 2025 የፋይናንሻል ኢንክሉዥን ስትራቴጂ እና የኮንሱመር ኤጁኬሽን ፖሊሲ ና ስትራቴጂ ተቀርጾ በናሽናል ባንክ ኢኒሽቲቭ በነማስተር ካርድ ፋውንዴሽን ሰፊ ስራ እየተሰራ ይገኛል። የኛ እንደ ሂጅራ ባንክ የምንሰራቸው ስራዎች ኢኒሽቲቮች ከዚህ ጋር ተያይዞ የመጡ ናቸው አብዛኞቹ ማለት ነው። ኢንትረስት ፍሪ ባንኪንግ ግን በፉሊ ፍሌድ ወይም ደግሞ በሙሉ ሙሉ በሙሉ ወለድ ነፃ አገልግሎት ኢትዮጵያ ላይ የመጣው የፋይናንሻል ኢንክሉዥንን ጥያቄ ለመመለስ ነው። ሰፊ የዲማንድ አለ፣ ከህዝብ አንጻር ሰፊ ፍላጎት አለ። መንግስት ደግሞ ያን አውቆ አሁን ያለው መንግስት ይህንን እድል ሰጥተዋል ማለት ነው። የፋይናንሻል ኢንክሉዥን ኢኒሽቲቭ ነው። ኢንትረስት ፍሪ ባንኪንግ አንዱ የፋይናንሻል ኢንክሉዥን የምናሳካበት መንገድ ነው ማለት ነው። ስትራቴጂ ነው ማለት ነው። ከዛ አንጻር እኛ እንደ ሂጅራ ባንክ የመጀመሪያ ባንክ ነው። የፋይናንሻል ኤጁኬሽን እንደ ኮንሲዩመር ኤጁኬሽን ሞጁሎቹን ከናሽናል ባንክ ወስደን ወደ ኢንትረስት ፍሪ ባንኪንግ ኮንቴክስቹ ላይዝ አድርገን ወደ አራት የሚሆኑ ሞጁሎች የዩኒቨርሲቲ ዶክተሮቹን ቀጥረን ሪሰርች ቲም ውስጥ ማለት ነው ማቴሪያሉን አዘጋጅተን ዩኒቨርሲቲዎቹን አስር የሚሆኑ ዩኒቨርሲቲዎችና ወደ 12 የሚሆኑ ኤንጂዎቹን ጠርተን በዚህ ዓመት ስካይላይት ሆቴል ላይ ሰፊ የፓናል ዲስኬሽን አድርገን ሀላል ፋይናንሻል ሌትረሲ ፕሮግራም በሚል ስያሜ ፕሮጀክት ቀርጸን ወደ ስራ ገብተናል ማለት ነው። ከዛ ከአስር የሚሆኑ ዩኒቨርሲቲዎች ውስጥ ወደ አራት የሚሆኑ ኦልሬዲ ኤምኦዩ ተፈራርመናል። እነዚህ የተቀረጹ አራት የሚሆኑ ሙጁሎች ሞር ኦፍ ዲጂታል ፋይናንሻል ሌተረሲ ፈንደሜንታል ኦፍ ኢንትረስት ፍሪ ባንክ ቢዝነስ ፕሮፖዛል ቢዝነስ ፕላን እንዴት እንደሚሰራ ቤዚክ ፋይናንሻል ሌተረሲ ላይ ፎካስ አድርገን ነው ትሬኒንጉ የምንሰጠው። ሌላ ደግሞ ሂማን ካፒታል ላይ ለመስራት እነዚህ ባንኮች ላይ ገብተው የሚሰሩ ስታፎች በቂ ግንዛቤ ያስፈልጋቸዋል። ለሰራተኞች ራሱ ማለት ነው ከዚህ አንጻር በማስተርስ ደረጃ ሶስት ዩኒቨርሲቲዎች ላይ ካሪኩለም ተቀርጾ አሁን ወደ ስራ እየገቡ ነው ማለት ነው። ሌላ ከስተመር ሴሽኖች እናደርጋለን። በየአመቱ ከ15 እስከ 20 ከተሞች ላይ ከስተመር ሴሽን ይደረጋል ማለት ነው። ይህም ደግሞ አገልግሎታችን ላይ ፊድባኮች የምናገኝበት የእኛ ደንበኞች ስለኛ ምን ያነሳሉ፣ ከአገልግሎት አንጻር ከፕሮዳክት አንጻር ምን ይመስላል የሚለውን የሰርቪስ ኳሊቲ አሹራንስ መልሶችን ፊድባኮችን የምናገኝበት መድረክ ነው ማለት ነው። ከዛ በኋላ እሱን ተመልሰን ወደ ቤታችን ክፍተቶቹን ለመፍታት እንሰራለን ማለት ነው። ከዛ ወጣ ብለን አዌርነስ ላይ ሚዲያ ባሉ ከአዳዲስ የመጡ ባንኮችም አይደለም፣ ኮመርሽያል ባንኮች በዚህ ሀገር ኤክሰፕት ኮመርሻል ባንክ ኦፍ ኢትዮጵያ የፕሮግራም አስተማሪ ፕሮግራም ያለው ባንክ የለም። ይሄ ሁለት ፕሮግራም በአንዴ ማኔጅ እናረጋለን ማለት ነው። ሂጅራ ቢዝነስ ሾው የሚባል በአፋን ኦሮሞና በአማርኛ የአፋን ኦሮሞ ሀሚልተን ቴሌቪዥን ላይ በየሳምንቱ ይተላለፋል። ሜምበር ቴሌቪዥን ላይ ደግሞ በአማርኛ የሚቀርብ ሰፊ ፕሮግራም፣ ትልቅ ኢንቨስትመንት አድርገን አስተማሪ ፕሮግራም፣ የባንኩን ፕሮዳክቶች የምናስተዋውቅበት ስለ ኢንተረስት ፍሪ ባንኪንግን ደግሞ ሰፊው ማህበረሰብ ግንዛቤ እንዲያገኝ እዚህ ላይ ጠንክረን እየሰራን እንገኛለን። ሌሎቹ ያው ኖርማል የማርኬቲንግ ስትራቴጂዎቹን ዲጂታል ማርኬቲንግ ላይ በሰፊ ነው የምንንቀሳቀሰው። በደንብ ፕሮሞሽን እንሰራለን ማለት ነው። ግን ይሄ በቂ ነው ብለን አናስብም። ወደፊት ከዚህ በላይ ጠንክረን በደንብ ሰርተን ታርጌት ሴግመንቱ ጋር መድረስ እንፈልጋለን። ኢንትረስት ፍሪ ባንኪንግ ደግሞ ብዙ ሰዎች የሚያስቡት ታርጌት ሴግመንት እንደ ሙስሊም ብቻ ታርጌት አድርጎ የሚሰራ እንደዚህ አይነት አንደርስታንዲንግ አለ። እንደዚህ አይነት አንደርስታንዲንግ ጥሩ አይደለም። ኢንተረስት ፍሪ ባንኪንግ ከኢንተረስት ነው እንጂ ነፃ የሆነው ከቢዝነስ ከፕሮፊት ነፃ አይደለም። ማንኛውም ሰው ቢዝነሱ ሸሪያ ኮምፕሊንት የሆነው ሰው መጥቶ ከሂጅራ ባንክ ጋር መስራት ይችላል። ብዙ ነን ሙስሊሞች ሼርሆልደሮች አሉ ሂጅራ ላይ ብዙ ማኔጅመንት ደረጃ ስታፎች አሉን። ከስተመሮች አሉን ነኛ ጋር መጥቶ ሚሊየንስ ኦፍ ብዙ ሚሊዮኖቹን የኛ ጋር መጥቶ ፋይናንስ የወሰዱ ደንበኞች አሉ። ስለዚህ ሂጅራ ባንክ የሁሉም ነው አካታች ነው። የእኛ ፊሎሶፊም ደግሞ ኢንክሉሲቭነስ እና ዳይቨርሲቲ ነው። ይህን ደግሞ በአገልግሎትም በሰው ኃይልም በብራንች አክሰሰቢሊቲም ኢትዮጵያ ውስጥ መቶ ሀያ ቅርንጫፍ አለን ኢትዮጵያ ውስጥ ያልደረስንበት ቦታ የለም። በሴግመንትም ስትሄድ ሪቴል ኮርፖሬት አለ። ለፓስቶራሊስት ኮሚኒቲ የሚሆን ፕሮዳክቶች በዛ ደረጃ ቀርጸን እየሰራ እንገኛለን። ከዚህ ውጪ ከስተመር ካፓሲቲ ቢልዲንግ እንደ አድቫይዘሪ ሰርቪስ የሚል ቲም ኤስታብሊሽ አድርገን ፕሮጀክቶቹን ችግር የሚፈቱ ፕሮጀክቶችን ከማህበረሰቡ ጋር እንቀርጻለን ማለት ነው። ይሄ ያው ለምሳሌ ሺ ትሬድ ማን ኤምፓወርመንት ፕሮግራም የሚል ፕሮጀክት እቀርጸናል። ይሄ ፕሮጀክት ሴቶችን እንዴት ወደ ስራ እናስገባው፣ ትሬኒንግ በመስጠት አረብ ሀገር ሄዶ የተመለሱ ሴቶች አሉ። እነሱን እንዴት እናርገው ችግር መፍታት አለብን ማለት ነው። ትሬኒንግ እንሰጣለን። ከዛ በኋላ አክሰስ ቱ ፋይናንስ ከአክተሮች ጋር ከራሳችን ጋር ሆነን የሚንሰራው ይሆናል ማለት ነው። ሂጅራም የራሱን ኮንትሪቢዩት ያረጋል በሰፊው። ሌላ ደግሞ ስራ እድል መፍጠር ላይ ወጣቶች ከዩኒቨርሲቲ ወጥቶ የተቀመጡ ወይም ደግሞ ኢኖቬሽን አይዲያ ያላቸው ሰዎች ሀሳባቸውን የት ሄዶ እንዴት ይሸጣሉ የሚለውን ጥናት አድርገን ስራራ አዋርድ የሚል ፕሮግራም አምጥተን እየሰራ እንገኛለን። ይሄ ስራራ አዋርድ አሁን ወደ መጨረሻ ዙር ላይ ደርሷል። ወደ ሶስት ካተጎሪ ያለው ጄኔሪክ ሪቴል፣ እንደ ኤምኤስኤምኢ ላይ የሚሰሩ ሰዎች የሚሳተፉበት፣ ለሴቶች ደግሞ እዚህ ጋም ለብቻ፣ ሌላ ዙር ደግሞ ኢኖቬቲቭ አግሪካልቸር ላይ ፎከስ አድርጎ የሚሰራ ፕሮግራም ይዘን በሰፊው እየሰራ እንገኛለን። እነዚህ ፕሮግራሞች ተደምሮ በአጠቃላይ በአንድ በኩል አዌነስ ክሬት ማድረግ፣ በሌላ በኩል ደግሞ ሞር ስትራክቸርድ በሆነ መልኩ ኮርፖሬት ሶሻል ሬስፖንሲቢሊቲ የምንወጣበት አዌነስም ክሬት የምናረግበት ፕሮግራሞች ናቸው ማለት ነው። በአጠቃላይ በአጠቃላይ ላለፉት ሶስት አመታት ሂጅራ ባንክ ስኬታማ ጉዞ ያደረገ ሲሆን በአሁኑ ወቅት ተደራሽነቱን ይበልጥ በማስፋትና አገልግሎቱን በማዘመን በርካታ ስራዎችን እየሰራ ይገኛል። ህብረተሰቡ ይህን በመረዳት አክሲዮንን በመግዛት ወደ ብሩህ ተስፋ የሚደረገውን ጉዞ እንድቀላቀል ይጋብዛል። ሂጅራ ባንክ ጉዞ ወደ ብሩህ ተስፋ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቶ ጋር የሚስማማ የገንዘብ መፍትሄ ይሻል ገንዘብዎን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንልዎ መጣን ሃላል ፔይ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሀላልፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ ሶስት ሰዓት አገልግሎት በሚሰጡ የሃላልፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሀላልፔ መፍትሄ ይዞ መጥተዋል። በሃላልፔ ሞራ